አህዱ አምላክ አሜን። መሳፍንት በሚገዙበት ዘመን በምድሪቱ ላይ ራብ ሆነ። አንድ ሰው በይሁዳ ከምትገኘው ከቤተልሔም ሚስቱንና ሁለቱን ወንዶች ልጆቹን ይዞ ለተወሰነ ጊዜ ለመኖር ወደ ሞዓብ ሀገር ሄደ። የሰውየው ስም አቤሜሌክ፣ የሚስቱ ኑኃሚን፣ የሁለቱም ወንዶች ልጆቹ ስም መሃሎን እና ኪሊውን ነበሩ። እነርሱም የይሁዳ ቤተ ልሔም ኤፍራታውያን ሲሆኑ ወደ ሞዓብ አገር ሄደው በዚያ ኖሩ። የኑኃሚን ባል አቤሜሌክ ሞተ። ኑኃሚንም ከሁለት ልጆቿ ጋር ብቻዋን ቀረች። ልጆቿም ኦርፋና ሩት የተባሉ የሞዓብ ሴቶችን አገቡ። በዚያም አስር ዓመት ያህል ከኖሩ በኋላ መሐሎንና ኬሌውን ሁለቱም ሞቱ። ኑኃሚንም ሁለት ልጆቿን እና ባሏን አታ ብቻዋን ቀረች። እርሷም በሞዓብ ሳለች እግዚአብሔር ሕዝቡን እንደጎበኘና እህል እንደሰጣቸው በሰማች ጊዜ ሁለቱን ምራቶቿን ይዛ ወደ አገሯ ለመመለስ ከዚያ ተነሳች። የኖረችበትን ስፍራ ትታ ከሁለቱ ምራቶቿ ጋር ወደ ይሁዳ ምድር የሚመልሳቸውን መንገድ ይዘው ጉዟቸውን ቀጠሉ። ከዚያም ኑኃሚን ሁለቱን ምራቶቿን እንዲህ አለቻቸው። እያንዳንዳችሁ ወደ እናቶቻችሁ ቤት ተመለሱ። ለሞቱ ባሎቻችሁና ለእኔ በጎ ነገር እንዳደረጋችሁ ለእናንተም እግዚአብሔር እንደዚሁ አድርግላችሁ። እያንዳንዳችሁ በምታገቡት ባልቤት እግዚአብሔር ያሳርፋችሁ። ከዚያም ሳመቻቸው፣ እነርሱም ድምጻቸውን ከፍ አድርገው አለቀሱ። ቀጥለውም አይሆንም፣ ከአንቺ ጋር ተመልሰን ወደ ወገኖችሽ እንሄዳለን አሏት። ኑኃሚን ግን እንዲህ አለቻቸው ልጆቼ ሆይ ወደ ቤታችሁ ተመለሱ ከእኔ ጋር ለምን ትሄዳላችሁ ባል የሚሆኗችሁ ሌሎች ልጆች ከእንግዲህ የምወልድ ይመስላችኋልን ወደ የቤታችሁ ተመለሱ ልጆቼ ሌላ ባል እንዳላገባ እጅግ አርጅቻለሁ አሁንም ተስፋ አለኝ ብል ዛሬ ማታ ግብቼ ከዚያም ልጆች ብወልድ እስኪያድጉ ድረስ ትጠብቃላችሁን እነርሱን በመጠበቅ እስከዚያ ሳታገቡ ትቆያላችሁን ልጆች ሆይ እንዲህ አይሆንም! ሁኔታው ከእናንተ ይልቅ ለእኔ እጅግ መራራ ነው፣ የእግዚአብሔር እጅ በእኔ ላይ ተነስቷልና። እነርሱ ድምጻቸውን ከፍ አድርገው እንደገና ለቀሱ። ከዚያም ኦርፏ አማቷን ስማ ተሰናበተችት። ሩት ግን ልትለያት ስላልፈለገች ተጠመጠመችባት። ኑኃሚን መልሳ፣ እነሆ የባልሽ ወንድም ሚስት ወደ ወገኖቿና ወደ አማልክቷ ተመልሳለች። አብረሻ ተመለሽ፣ አለቻት። ሩት ግን እንዲህ አለች፣ ተለይቼሽ እንድቀር ወይም እንድመለስ አትለማመጪኝ። ወደምትሄጅበት እሄዳለሁ፣ ወደምትኖሪበትም እኖራለሁ። ሕዝብሽ ሕዝቤ፣ አምላክሽ አምላኬ ይሆናል። በምትሞችበት ሞታለሁ፣ እዚያው እቀበራለሁ። ከእንግዲህ ሞት ከሚለየን በቀር ብለይሽ እግዚአብሔር ይፍረድብኝ፣ ከዚህም የከፋ ያድርግብኝ። ሩት አብራት ለመሄድ መቁረጧን በተረዳች ጊዜ ኑኃሚን መጎትጎቷን ተወች። ከዚያም ሁለቱ ሴቶች እስከ ቤተልሔም ድረስ ተጓዙ። ቤተልሔም እንደደረሱም በእነርሱ ምክንያት ከተማው በሙሉ ተተረማመሰ። ሴቶቹም ይህች ኑኃሚን ናትን በማለት ተገረሙ። እርሷም እንዲህ አለች፣ ሁሉን የሚችል አምላክ ሕይወቴን እጅግ መራራ አድርጎታልና ማራበሉኝ እንጂ ኑኃሚን ብላችሁ አትጥሩኝ። በሙላት ወጣው ነገር ግን እግዚአብሔር ባዶዬን መለሰኝ። እግዚአብሔር አስጨንቆኝ፣ ሁሉን የሚችል አምላክ መከራ አምጥቶብኝ ሳለ እንዴት ኑኃሚን ብላችሁ ትጠሩኛላችሁ? አለቻቸው። ስለዚህ ኑኃሚን ከምራቷ ከሞአባዊቷ ሩት ጋር በመሆን ከሞአብ ተመለሰች። ቤተ ልሔም የደረሱትም የገብስ አዝመራ በሚሰበሰብበት ወቅት መጀመሪያ ላይ ነበር። ኑኃሚን ከአቤ ሜሌክ ጎሳ የሆነ ቦኤዝ የሚባል ባለጸጋ የባል ዘመድ ነበራት። ሞአባዊቷ ሩትም ኑኃሚንን፣ በፊቱ ሞገስ አግኝቼ ቃርማ የሚያስቃርመኝ ሰው ዋገኝ እስቲ ወደ እህል አዝመራው ሊሄድ አለቻት። ኑኃሚንም ልጄ ሆይ፣ ይሁን ሂጅ አለቻት። ስለዚህ እርሷም ወጣች፣ ከአጫጆቹ ኋለኋላ እየተከተለችም ከአዝመራው ቦታ ትቃርም ጀመር። እንደ አጋጣሚ ትቃርምበት የነበረው አዝመራ ከአቤሜሌክ ሳይሆነው የቦኤዝ ነበር። በዚሁ ጊዜ ቦኤዝ ከቤተ ልሔም መጣ። አጫጆቹንም እግዚአብሔር ከእናንተ ጋር ይሁን ብሎ ሰላምታ ሰጣቸው። እነርሱም እግዚአብሔር ይባርክ ብለው መለሱለት። ከዚያም ቦኤዝ የአጫጆቹን አለቃ ይህች ወጣት ሴት የማን ናት ሲል ጠየቀው። የአጫጆቹም አለቃ እንዲህ ሲል መለሰ ከኑኃሚን ጋር ከሞአብ ምድር ተመልሳ የመጣች ሞአባይት ናት። እሷም አጫጆቹን እየተከተልኩ በነዶ መካከል እንድቃርም እባክህ ፍቀድልኝ አለች። ለጥቂት ጊዜ በመጠለያው ከማረፏ በስተቀር ወደ አዝመራው ቦታ ገብታ ከጠዋት አንስቶ እስካሁን ያለማቋረጥ ስትቃርም ቆይታለች። ስለዚህም ቦኤዝ ሩትን ልጅ ሆይ ስሚ ከእንግዲህ ወደ ሌላ አዝመራ ሄደሽ አትቃርሚ፣ ከእነዚህ አትራቂ። ከሴቶች ልጆቼ ጋር እስ ሆኜ ወንዶቹ የሚያጭሩበትን እርሻ ልብ እያልሽ ልጃ ልጃገረዶቹን ተከታይ ወንዶቹ እንዳያስቸግሩሽም፣ አስጠንቅቄያቸዋለሁ። ውሃ ሲጠማሽ ደግሞ እየሄድሽ ወንዶቹ ሞልተው ካስቀመጡትን ስራ ቀርተሽ ጠጪ። በዚህ ጊዜ ወደ መሬት ዝቅ ብላ እጅ ነሳችው። እርሷም ባይተዋሪ የሆንኩት እኔን ታስበኝ ዘንድ በፊትህ ሞገስ ለማግኘት የበቃሁት እንዴት ነው? አለችው። ቦኤዝም መልሶ እንዲህ አላት፦ ባልሽ ከሞተ ጀምሮ ለአማትሽ ያደረግሽላትን ሁሉ አባት እናትሽን፣ እንዲሁም የተወለድሽበትን ሀገር ትተሽ ቀድሞ ከማታውቂው ሕዝብ ጋር ለመኖር እንዴት እንደመጣሽ ነግረውኛል። ስላደረግሽ ሁሉ እግዚአብሔር ዋጋሽን ይክፈልሽ በክንፉ ጥላ ስር ለመጠለል የመጣሽበት የእስራኤል አምላክ እግዚአብሔር ብድራትሽን አትረፍርፎ ይመልሰልሽ። እርሷን መልሳ ጌታዬ ሆይ ምንም እንኳ ከሴት ሰራተኞችህ እንዳንዲቱ መቆጠር የማይገባኝ ብሆንም እንድጽናና አድርገኛል። እንዲሁም እኔን አገልጋይህን በመልካም ንግግር ደስ አሰኝተኛል። ስለዚህ ሞገስህ እንዳይለየኝ እለምንሃለሁ አለችው። በምሳ ሰዓት ቦኤዝ ወደዚህ ቀረብ በይ እንጀራም ወስደሽ በወይን ሆምጣጤው ቅሰሽዋ፣ አላት። እርሷም ከአጫጆቹ አጠገብ እንደተቀመጠች ቦኤዝ የተጠበሰ ሸት ሰጣት። የቻለችውንም ያህል በልታ ጥቂት ተረፋት። ለመቃረም ስትነሳም ቦኤዝ ጎበዛዝቱን እንዲህ ብሎ አዘዛቸው፣ በነዶ መካከል እንኳ ብትቃርም ክፏት ትናገሯት። ይልቁንም ከየታሰረው ነዶ ላይ ጥቂት ጥቂቱን ዘለላ እየመዘዛችሁ በመጣል እንድታነሳው ተውላት፣ አታስቀይሟት። ስለዚህ ሩት እስኪመሽ ድረስ ከአዝመራው ላይ ቃረመች። ከዚያም የሰበሰበችውን ገብስ ወቃች። አንድ የኢፍ መስፈሪያም ያህል ሆነ። ያንንም ይዛ ወደ ከተማ ሄደች። አማቷም የሰበሰበችው ምን ያህል እንደሆነም አየች። እንዲሁም ሩት የሚበቃትን ያህል ከበላች በኋላ አስተርፋ የነበረውን አውጥታ ለእርሷ ለርሷ ሰጠቻት። አማቷም ዛሬ የቃረምሽው ከየት ነው? የትስ ቦታ ስትሰሪ የዋልሽ? መልካም ነገር ያደረገልሽ ሰው የተባረከ ይሁን አለቻት። ከዚያም ሩት ስትሰራ ስለዋለችበት ስፍራ ባለቤት ለአማቷ ነገረቻት። እርሷም ዛሬ ስቃርም የዋልኩበት አዝመራ ባለቤት ስሙ ቦኤዝ ይባላል አለቻት። ኑኃሚንም ምራቷን በጎነቱን ለሕያዋንም ሆነ ለሙታንም ማድረጉን ያልተወ እግዚአብሔር ይባርከው አለቻት። ቀጥላም ሰውየው እኮ የስጋ ዘመዳችን ነው፣ የመቤዠት ግዴታ ካለባቸው ዘመዶቻችን አንዱ እርሱ ነው አለቻት። ከዚያም ሞዓባዊቷ ሩት ደግሞም እህሌን ሁሉ አጭደው እስኪጨርሱ ድረስ ከሰራተኞቼ አትለይ ብሎኛል አለቻት። ኑኃሚንም ምራቷን ሩትን የኔ ልጅ እንዲህ ካለሽሟ ከሴት ሰራተኞቹ ጋር አብሮ መሄድ ይሻልሻል። ወደ ሌላ ሰው አዝመራ ብትሄጂ ጉዳት ሊያገኝሽ ይችላልና አለችዋት። ስለዚህ የገብሱና የስንዴው አዝመራ ተሰብስቦ እስኪያበቃ ድረስ ሩት የቦኤዝን ሴቶች ሰራተኞች ተጠግታ ቃረመች፣ ከአማቷም ጋር ኖረች። ከዚህ በኋላ አማቷ ኑኃሚን ሩትን እንዲህ አለቻት። ልጄ ሆይ የሚመችሽን ቤትስ እንድፈልግልሽ አይገባኝምን? ከሴቶች ሰራተኞቹ ጋር አብረሽ የነበርሽበት ቦኤዝ ዘመዳችን አይደለምን? ዛሬ ማታ በአውድማው ላይ ገብስ ያበራያል። ተጣጠቢ፣ ሽቶ ተቀቢ፣ እንዲሁም የክት ልብስሽን ልበሺ። ከዚያም ወደ አውድማው ውረጂ። ይሁን እንጂ በልቶና ጠጥቶ እስኪያበቃ ድረስ እዚያው መሆንሽን እንዳያውቅ ይሁን። በተኛም ጊዜ የሚተኛበትን ቦታ ልብ ብለሽ እና ሄደሽ እግሩን ገልጠሽ ተኚ። ከዚያም የምታደርጊውን ራሱ ይነግርሻል። ሩትም ያልሹን ሁሉ አደርጋለሁ አለቻት። ስለዚህ ተነስታ ወዳውድማ ወረደች። አማቷ አድርጊ አለቻትንም ሁሉ አደረገች። ቦኤዝ በልቶ ጠጥቶ ከጨረሰና ደስም ከተሰኘ በኋላ ራቅ ካለው የእህል ክምር አጠገብ ለመተኛት ሄደ። ሩት በቀስታ ከአጠገቡ ደረሰች። እግሩንም ገልጣ ተኛች። እኩለ ሌሊት ላይ ሰውየውን አንዳች ነገር አስደነገጠው። ገልበጥ ሲልም አንዲት ሴት እግርጌ ተኝታ ታገኘ። እርሱም አንቺ ማነሽ ሲል ጠየቀ። እርሷም እኔ አገልጋይህ ሩት ነኝ። መቤዠት የሚገባ ቅርብ የስጋ ዘመድ አንተ ነህና ልብስህን ጣል አድርግብኝ አለችው። እርሱም መልሶ እንዲህ አላት። ልጅ ሆይ እግዚአብሔር ይባርክሽ። ከዚህ በፊት ካደረግሽው ይልቅ የአሁኑ በጎነትሽ ይበልጣል። ባለጠጋም ሆነ ድሃ ወጣት ወንድ ፈልገሽ አልሄድሽምና፣ አሁንም ልጅ ሆይ አትፍሪ፤ የምትጠይቂውን ሁሉ አደርግልሻለሁ። አንቺ ምግባረ መልካም ሴት መሆንሽንም የአገሬ ሰው ሁሉ ያውቀዋል። ምንም እንኳ እኔ ቅርብ የስጋ ዘመድ መሆኔ የተረጋገጠ ቢሆንም ከእኔ ይልቅ መቤዠት የሚገባው ቅርብ የስጋ ዘመድ አለ። ከዚህ ደሪ፤ ሲነጋም ሰውየው ሊቤዥሽ ከፈለገ መልካም ነው ይቤዥሽ። የማይፈልግ ከሆነ ግን በሕያው እግዚአብሔር እምላለሁ እኔ ቤዥሻለሁ። እስኪነጋም ድረስ እዚሁ ተኝ። ስለዚህም ሩት እስኪነጋ ድረስ እግርጌው ተኛች። ዳሩ ግን ማንም ሰው ተለይቶ ሊታወቅ በማይችልበት ሰዓት ቀደም ብላ ተነሳት እርሱም ሴት ወደዚያው ድማ መምጣቷን እንዳይታወቅ አላት። እንዲሁም በላይሽ የደረብሽውን ልብስ አቅርቢልኝ። ዘርግተሽ ሚያዣላት ዘርግታ እንደያዘችም ስድስት መስፈሪያ ገብስ ሰፍሯ አሸከማት። ከዚያም ወደ ከተማ ተመለሰች። ሩት ወደ አማቷ እንደተመለሰች ኑኃሚን፣ ልጄ ሆይ የሄድሽበት ጉዳይ እንዴት ሆነ ብላ ጠየቀቻት። ሩትም ቦኤዝ ያደረገላትን ሁሉ ነገረቻት። ቀጥላም ወደ አማትሽ ባዶጅሽን አትመለሺ በማለት ይህን ስድስት መስፈሪያ ገብስ ሰጠኝ አለቻት። ኑኃሚንም ልጄ ሆይ የሚሆነውን ነገር እስክታውቂ ድረስ ታገሺ። ጉዳዩ ዛሬውኑ ልባት ካላገኘ ሰውየው አያርፍም ማለቻል። ቦኤዝም ወደ ከተማይቱ በር አደባባይ ወጥቶ ተቀመጠ። እርሱም የመቤዠት ቅድሚያ ያለው የቅርብ ዘመድ በመጣ ጊዜ ወዳጄ ሆይ ወደዚህ ና፣ አጠገቤም ተቀመጥ አለው። ስለዚህም ሰውዬ ሄዶ ተቀመጠ። ቦኤዝ ከከተማይቱ ሽማግሌዎች አስሩን ጠርቶ እዚህ ተቀመጡ አላቸው። እነርሱም ተቀመጡ። ከዚያም የመቤጀት ቅድሚያ ያለውን ቅርብ የስጋ ዘመድ እንዲህ አለው ከሞአብ የተመለሰችው ኑኃሚን የወንድማችንን የአቤሜሌክን ጢንጦ መሬት ልትሸጥ ነው። አንተም ይህንኑ ጉዳይ ማወቅ አለብህ ብዬ ስላሰቡ አሁን እዚህ በተቀመጡትና በሕዝቤም ሽማግሌዎች ፊት እንድትገዛው ላሳስብህ ወደድኩ። አሁንም ራስ የምትቤዣው ከሆነ ልትቤዣው ትችላለህ። ለዚህ ካንተ ቅድሚያ የሚኖረው የለም ይህን የማታደርግ ከሆነ ግን ካንተ ቀጥሎ የሚገባኝ ስለሆን ንገረኝና ልወቀው ሰውየውም እኔ ቤሸዋለሁ አለ ከዚያም ቦኤዝ እንግዲህ መሬቱን ከኑኃሚንና ከሞዓባዊቷ ከሩት ላይ በምትገዛበት እለት የሟቹን ስም በርስቱ ለማስጠራት ሚስቱንም አብረህ መውሰድ አለብህ አለው ያም ቅርብ የስጋ ዘመድ እንዲህ ከሆነማ የራሴን ርስት አደጋ ላይ ልጥል ስለምችል እኔ ልቤዠው አልችልም። አንተው ራስህ ተቤዠው አለው። በጥንት ዘመን በእስራኤል የመቤዠትም ሆነ ንብረት የማስተላለፍ ጉዳይ የሚጸናው አንዱ ወገን ጫማውን አውልቆ ሌላው ወገን ሲሰጠው ነው። በእስራኤል ዘንድ መሸጥም ሆነ መግዛት ሕጋዊነት የሚኖረው በዚህ ሁኔታ ነበር። ቅድሚያ ያለው ቅርቤ ሥጋ ዘመድም ቦይዝን እንግዲህ አንተው ራስ ግዛው ብሎ ጫማውን አወለቀ። ቦኤዝም ለሽማግሌዎቹና ለሕዝቡ ሁሉ እንዲህ አለ የአቤሜሌክን የኪሊዮንንና የማሃሎንን ንብረት በሙሉ ከኑኃሚን ላይ ለመግዛቴ በዛሬው ዕለት እናንተ ምስክሮች ናችሁ። እንዲሁም የሟች ስም ከወንድሞቹ መካከልና ከአገሩ ደጅ እንዳይጠፋ የሟቹን ስም በርስቱ ላይ ለማስጠራት የመሃሎን ሚስት የነበረችው ሞዓባዊት ሩትን አግብቻታለሁ። እናንተም ዛሬ ምስክሮች ናችሁ። ከዚያም ሽማግሌዎቹና በከተማይቱ በር አደባባይ የነበሩት ሁሉ እንዲህ አሉ፦ እኛ ምስክሮች ነን። እግዚአብሔር ይህችን ወደ ቤት የምትገባውን ሴት የእስራኤልን ቤት በአንድነት እንደሰሩ እንደ ራሄልና እንደ ልያ አድርጋት። አንተም በኤፍራታ የበረታሁን፣ ስምህም በቤተ ልሔም የተጠራ ይሁን። እግዚአብሔር ከዚች ወጣት ሴት በሚሰጥ ዘር አማካኝነት ቤተሰብህን ትዕማር ለይሁዳ እንደወለደችው እንደ ፋሬስ ቤተሰብ ያድርገው። ስለዚህ ቦኤዝ ሩትን ወሰዳት ሚስቱም ሆነች። ከዚያም ወደ እርሷ ገባ። እግዚአብሔር እንድትጸንስ አደረጋት፣ ወንድ ልጅን ወለደች። ሴቶቹም ኑኃሚንን እንዲህ አሏት፦ ዛሬ የሚቤዥ ቅርብ የሥጋ ዘመድ ያላሳጣሽ እግዚአብሔር ይባረክ፣ በመላው እስራኤልም ስሙ ይግነን። ልጁ ሕይወትሽን ያድሳታል፣ በእርጅና ዘመንሽም ይጦርሻል። የምትወድሽና ከሰባት ወንዶች ልጆች የምትበልጥብሽ ምራትሽም ወልዳዋለችና ከዚያም ኑኃሚን ህፃኑን ተቀብላ ታቀፈች ሞግዚትም ሆነችው። ጎረቤቶቿ የሆኑ ሴቶችም ለኑኃሚን ወንድ ልጅ ተወለደላት አሉ። ስሙንም ኢዮቤድ ብለው ጠሩት። እርሱም የዳዊት አባት የሆነው የእሴይ አባት ነበር። እንግዲህ የፋሪስ ቤተሰብ ትውልድ ይህ ነው። ፋሪስ ኤስሮምን ወለደ፣ ኤስሮምም ኢራምን ወለደ፣ ኢራምም አሚናዳብን ወለደ፣ አሚናዳብም ነአሶንን ወለደ። ነአሶን ሰልሞንን ወለደ። ሰልሞንም ቦኤዝን ወለደ። ቦኤዝም እዮቤድን ወለደ። እዮቤድም እሴይን ወለደ። እሴይም ዳዊትን ወለደ። ወስብሐት ለእግዚአብሔር።